ሰላም፣ ጤና ስትልን፣ ተመልካቾቻችን እንደምን ዋላችኋል? ከናሁ ቴሌቪዥን ዕለተ ሰኞ ህዳር 29 ቀን 2018 ዓ.ም የተመረጡ የቀን ዜናዎችን ወደ እናንተ የምናደርስበት ጊዜው አሁን ነው። ከዜናዎቹ ጋር ሀብታም አያሌው ነኝ። አብራችሁን ቆዩ። ወደ ቀዳሚ ዜናችን እለፍ። በኢትዮጵያ በትምህርት ቤቶች ውስጥ የቻይንኛ ቋንቋ ትምህርትን ለማስፋፋት ያለ መውይይት ተደረገ። ኢትዮጵያና ቻይና በኢትዮጵያ ትምህርት ስርዓት ውስጥ የቻይንኛ ቋንቋ ትምህርትን ለማስፋፋት በሚቻልበት ሁኔታ ላይ ውይይት ማድረጋቸው ታውቋል። የትምህርት ሚኒስትሩ ፕሮፌሰር ብርሃኑ ነጋ በጽህፈት ቤታቸው የቻይና የቋንቋ ትምህርትና ትብብር ማዕከል ዋና ዳይሬክተር የዩንፌንግ ከተመራ ልዑክ ቡድን ጋር ተወያይተዋል ተብሏል። ውይይቱ በሁለቱ የብሪክስ አባል ሀገራት መካከል ያለውን የትምህርት ትብብር ማጠናከር ላይ ያተኮረ ነበር። እንደ ትምህርት ሚኒስቴር መረጃ ዋና ዳይሬክተሩ የ ሁለቱን ሀገራት የቆየ ግንኙነት እንዳላቸው ጠቅሰው ኢትዮጵያ የቻይና ስትራቴጂካዊ አጋር በማለትም ገልጸዋታል። የቻይና ቋንቋ ትምህርት በተወሰኑ ዩኒቨርሲቲዎች የተሰጠ መሆኑን ጠቅሰው ይህንንም ሀገራቸው ለሌሎች የትምህርት ተቋማት የማስፋት ፍላጎት እንዳላት ተናግረዋል። ይህ የቻይንኛ ቋንቋ ትምህርት መስፋፋት ዜጎች በርካታ ቋንቋዎችን እንዲያውቁ ከማድረግን ባሻገር የሕዝብ ለሕዝብ ትብብርን በማጠናከር ረገድ ትልቅ አስተዋጽኦ ይኖረዋል ሲሉም ተናግረዋል። በምላሹም ፕሮፌሰር ብርሃኑ ነጋ በዚሁ ዓመት የመማር ማስተማር በሚጀመርባቸው አምስት የፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ትምህርት ቤቶች የቻይንኛ ቋንቋ ለማስተማር በትምህርት ሚኒስቴር በኩል ፍላጎት እንዳለ በማንሳት የቻይና ቋንቋ መምህራን እንዲመደቡ የልዑካን ቡድኑ ጠይቀዋል። ሁለቱ አካላትም በውይይታቸው በፌዴራል ልዩ አዳሪ ሁለተኛ ደረጃ ትምህርት ቤቶች የሚሰጠውን የቻይና ቋንቋ ትምህርትን በተመለከተ የስርዓተ ትምህርት ማዕቀፍ መዘጋጀት እንዳለበትና በሌሎች የትምህርት ተቋማት ለመተግበር እንዲቻል የስርዓተ ትምህርት የመጽሐፍትና የመምህራን አቅርቦትን በተመለከተ አስቀድሞ መወያየት እንደሚገባም አንስተዋል። በመጨረሻ በጽንሰ ሀሳብ ደረጃ የሚኖርባቸው ጉዳዮች ተግባራዊ ለማድረግ የሚያስችል ዝርዝር የስምምነት ሰነድ ከሁለቱ አካላት በተውጣጡ ኮሚቴ እንዲዘጋጅም ከስምምነት ላይ ተደርሷል። ኢሕአፓ ገዥ ፓርቲ እያደረሰብኝ ነው ባለው ጫና ምክንያት በቀጣዩ ምርጫ ላይ የሚኖሩን ተሳትፎ እንደሚገመግም አስታወቀ። የፓርቲው ዋና ጸሐፊ ወይዘሪት ሚስጥር ስላሴ ታምራት ፓርቲው ላካሄደው አቅዶ የነበረውን ሕዝባዊ ስብሰባ መስተጓጎሉንና ለዚህም ተጠያቂው ገዥ ፓርቲ መሆኑን አስታውቀዋል። ፓርቲው በይፋ የማህበራዊ መገናኛ ገጹ አስቀድሞ ባጋራው መረጃ የዜጎችን የመሰብሰብና የመቃወም መብቶች ላይ የሚደረገው ቀጥተኛ ሆነ ተዘዋዋሪ ክልከላ ሰላማዊ ትግሉን ማስቆም በፍጹም አይቻልም ብለዋል። ለሕዝብ መገልገያ መዋል የሚገባቸው የመንግስት አዳራ አዳራሾች የመገልገል መብታችን ተነጥቀናል ያለው ፓርቲው የግል አዳራሾችን ለማነጋገር መገደዱን አስታውቋል። ይህንን ተከትሎ ሆቴሎች፣ ሲኒማና ቲያትር ቤቶች እንዲሁም የግል አዳራሾች ማነጋገር ያመላከተው የፓርቲው መግለጫ ተቋማቱ ሙሉ ፈቃደኛ ከሆኑ በኋላ ባልታወቀ ምክንያት እንደማያከራዩትና ውል መያዝ እንደማይቻል እንደገለጹም በዚህ መግለጫ አመላክተዋል። በህዝባዊ ስብሰባ በሀገሪቱ ውስጥ እየተካሄደ ያለውና ተጨባጭ እውነታ ከህዝቡ የመስማት እቅድ ነበረን ያሉት ዋና ጸሐፊዋ በደረሰብን ክልከላ ይህንን ሳይሳካ ቀርቷል ብለዋል። በዚህ ጉዳይ እስካሁን ከመንግስት በኩል የተባለ ነገር የለም። ኢሕአፓ ባሳለፍነው ቅዳሜ ህዳር 27 ቀን 2018 ዓ.ም አዲስ አበባ ሜክሲኮ አካባቢ በሚገኘው ዲ አፍሪካ ሆቴል አዳራሽ ህዝባዊ ስብሰባ ለማካሄድ አቅዶ ጥሪ አድርጎ እንደነበር እና ህዝባዊ ስብሰባው ማካሄድ እንደማይችል በመግለጫው አመላክቷል። ከናሁ ቴሌቪዥን ናሁ መድረክ ካድ ቆይታ ያደረጉት የፓርቲው ፕሬዚዳንት መጋቢ ብሎ የአብርሃም ሃይማኖት መንግስት ህዝባዊ ስብሰባውን ቢከለክልም ሆነ ቢፈቅድ ለፓርቲው መልካም እድሎችን የሚፈጥር መሆኑን ተናግረዋል። ፓርቲው ላይ ማዋከብ ዛቻና ማስፈራሪያዎችን ጨምሮ የተለያዩ ጫናዎች እየደረሱበት መሆኑንም የኢሕአፓው ፕሬዚዳንት ለናሁ ቴሌቪዥን መግለጻቸው ይታወሳል። የኢትዮጵያ ጋዜጠኞች እየከፋ በመጣ የደህንነት ስጋት ውስጥ እየሰሩ እንደሚገኙ በጥናት ተመላከተ። የኢትዮጵያ ጋዜጠኞች ባለፉት አምስት ዓመታት ከፍ እያለ በመጣ የፖለቲካዊ ጫና ግለ ሳንሱር፣ እንዲሁም እየከፋ በመጣ የደህንነት ስጋት ሁኔታ ውስጥ እየሰሩ እንደሚገኙ የወርልድስ ኦፍ ጆርናሊዝም ስተዲ የ25 ጥናት አመላክቷል። ለትርፍ ያልተቋቋመው ጥናት አድራጊው ተቋም የሰራው በፎር ሚዲያ ኢንስቲትዩት የታተመው ሰነድ ኢትዮጵያ በሚዲያ ላይ ከፍተኛ ቁጥጥር ከሚደረግባቸውና ለጋዜጠኞች ደህንነት አደገኛ ከሆኑ የዓለም ሀገሮች ተርታ እንደምትሰለፍም ይጠቁማል። የጥናት ተቋሙ በኢትዮጵያ በመገናኛ ብዙሃን ላይ የሚደርሰው ፖለቲካዊ ጫና በአውሮፓውያኑ በ2017 ከነበረበት ጋር ሲነጻጸር ከፍተኛ ደረጃ ላይ መድረሱን አመላክተዋል። ጫናው የመንግስትም ሆነ የግል ሚዲያዎችን እንደሚያካትትም ጠቅሰዋል። የወርልድስ ኦፍ ጆርናሊዝ ስታዲ ጥናት በመንግስት ባለስልጣናት ጫና ይደርስባቸው እንደሆነም ተጠይቀው እጅግ በጣም የከፋ ጫና ይደርስብናል ብለው የመለሱ በመንግስት መገናኛ ብዙሃን ውስጥ የሚሰሩ ጋዜጠኞች ብዛት በጥናቱ ከተካተቱ ሰባ አንድ ነጥብ ሁለት በመቶ የሚሆኑትን እንደሚይዝም ጠቁሟል። በሌላ በኩል ይህንን ጥያቄ በግል ሚዲያ ተቋማት ከሚሰሩ ጋዜጠኞች 67.7 በመቶ የሚሆኑት እጅግ በጣም ወይንም እጅግ የከፋ የሚባል ምላሽ መስጠታቸውን ጥናቱ አመላክተዋል። ጥናቱ በጋዜጠኞች ላይ የሚደርሰውን ጫና በዜና ክፍል በከፍተኛ አመራርነት ደረጃ ላይ ባሉ በአርታዎች እንዲሁም በመላ ጋዜጠኞች ላይ መሆኑም ይጠቁማል። በግል መገናኛ ብዙኃን ላይ የሚደርሰው ጫና ከፍ ሲልም በመንግስታዊ ሚዲያዎች ላይ የሚደርሰው ቁጥጥርም በከፍተኛ ሁኔታ መጠናከሩ ተጠቁሟል። ወርልድ ሶፍ ጆርናሊዝም ስተዲ በዚሁ ጥናት ለመጀመሪያ ጊዜ የጋዜጠኞች ደህንነትን በተመለከተ ሰፊ ዳሳ ያከናወነ ሲሆን ኢትዮጵያ በዓለም አቀፍ ደረጃ ለጋዜጠኞች ደህንነት መጠበቅ በከፍተኛ ደረጃ አዳጋች ከሆነባቸው አምስት ሀገሮች ተርታ እንደምትሰለፍም ገልጿል። ጥናቱ የኢትዮጵያ ጋዜጠኞች ከፍተኛ የሆነ ግለ ሳንሱር ከሚያካሂዱባቸው ሀገሮች አንዷ መሆኑንም ጠቁሟል። ካሽጎ የትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከአምስት እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ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 እስራኤል እና ሐማስ ወደ ሁለተኛ የተኩስ አቁም ምዕራፍ እየገቡ መሆኑ ተገለጸ። ይሁን እንጂ እስራኤል ከመጀመሪያው ምዕራፍ የተኩስ አቁም በኋላ በጋዛ ላይ ጥቃት ሰንዝራለች ተብሏል። ሐማስ በመጪዎቹ ቀናት በጋዛ ውስጥ የተያዘውን የመጨረሻውን የእስራኤል ምርኮኞች አስክሬን ያስረክባል ተብሎ እንደሚጠበቅም ተገልጿል። በመሆኑም ሐማስ ወደ ሁለተኛ የተኩስ አቁም ምዕራፍ ለመግባት ለማመቻቸት የተኩስ ልውውጦችን በማቀዛቀዝ ለመጓየት ፈቃደኛ እንደሚሆን አስተያየት ሰጥቷል ነው የተባለው። ይህ በእንዲህ እንዳለ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ እሁድ ዕለት እንደተናገሩት ሁለተኛው ምዕራፍ የተኩስ ተንቀሳቃት ፈታኝ ቢሆንም ልክ በዚህ ወር ሊጀምር ይችላል ሲሉም ፍንጭ ሰጥተዋል። ይሁን እንጂ እስራኤል የመጀመሪያው ምዕራፍ ተኩስ አቁም በመጣስ በጋዛ ላይ ጥቃት አድርሳ ቢያንስ 360 ፍልስጤማውያን መግደሏን አልጀዚራ ዘግቧል። በተጨማሪም እስራኤል አሁንም እርዳታ እንዳይገባ በመገደብ ከስምምነቱ በታች የሆነ እርዳታ እያደረሰች ነው የሚል ክስም ቀርቦባታል። በእስራኤልና ና ሐማስ መካከል ጦርነት ከተጀመረበት ጊዜ አንስቶ የተኩስ አቁም ስምምነት ቢደረግም ሳይሳኩ መቅረታቸውን ዘገባው አክሏል። በእነዚህ ጊዜያት ጊዜያትም እስራኤል በአጠቃላይ በጋዛ ሁለት ዓመታት ከ70 ሺ በላይ ፍልስጤማውያን ገላለችም ነው የተባለው። በመጨረሻም እንደ አዲስ በተቀሰቀሰው የድንበር ግጭት ሳቢያ ታይላንድ ካምቦዲያ ላይ የአየር ጥቃት መፈጸሟን አስታወቀች። የታይላንድ ጦር በካምቦዲያ ጥቃት ሁለት ወታደሮች እንደገደለና አራት ወታደሮችን ደግሞ እንዳቆሰለ ይፋ አድርጓል። የካምቦዲያን ጥቃት ለመመከትም የተለያዩ ወታደራዊ ኢላማዎች ላይ የአየር ጥቃት ተሰንዝሯል ሲል ጦሩ ገልጿል። የካምቦዲያ ጦር በበኩሉ ጥቃቱን የከፈተችው ታይላንድ እንደሆነችና የአጸፋ ምላሽ እንዳልሰጠም አስታውቋል። በማሌዥያና በፕሬዚዳንት ዶናልድ ትራምፕ ጥረት የተኩስ አቁም ስምምነት ላይ ደርሰው የነበሩት ሁለቱ ሀገራት ወደ አዲስ ግጭት ተመርተዋል ነው የተባለው። አንዳቸው ሌላቸውን የተኩስ አቁም በመጣስ እየከሰሱ ይገኛሉ። ያለፈው ሐምሌ ላይ በተነሳና ለአምስት ቀናት በዘለቀው የድንበር ግጭት ምክንያትም ቢያንስ 48 ሰዎች ሲገደሉ 300 ሺህ ሰዎች ተፈናቅለዋል። ታይላንድ እንዳለቸውም ትላንት በደቡብ ምስራቅ የሀገሪቱ ክፍል ሲሳኪት ለ35 ደቂቃ የቆየ ግጭት ተካሂዷል። ወታደሮቿም ከሲሳኪት፣ ከቡሪራም፣ ከሱሪና ከአብሮን ራቻ ግዛቶች እንዲወጡ ማዛለች። ዛሬ በድንበር ላይ የሚገኙ የታይላንድ እና የካምቦዲያ ወታደሮችም ተኩስ ከፍተዋል። ትራምፕ ከወራት በፊት በሁለቱ ሀገራት ታሪፍ ለመጣል መዛታቸውን ተከትሎ የተኩስ አቁም ስምምነት ተፈርሟል። በጥቅምት ወር ትራምፕ በማሌዢያ የተካሄደውን የእስያ ጉባኤ ሲታደሙ የተኩስ አቁም ተፈራርመዋል። ትራምፕ ለደቡብ እስያ ታላቅ ቀን ነው ሲሉም በወቅቱ ገልጸው ነበር። ዱብ ዱብ ከአሸዋማው ሜዳ ላይ ባዶ እግር ከአሸዋ ይወዳጃል ስፍራ ከአልጋው ላይ ገደም ከኳሱ ጋር ትግል ከሽዋጁ ጋር ጩኸት ጀልባ ይጎተታል ቤተሰብ ታንኳ ይዞ ወደዛ ይከንፋል። እናቶች ይደመማሉ። ይፈራው ይመለሳል። አንዳንዱ ለነፍሱ የሕይወት አድን ቦርሳ ያነግታል። የሕፃናቱ ዋና የወጣቶቹ ትዕይንት ድብርት ለሳቅ ቦታውን የሚለቀበት ስፍራ የማታው ካምፕ ፋየር የፍየሉ ጥብስስ ጨፈራው ሲደራ ማዶ አሻግረው አማትሮ ቢያዩት የማይጨርሱት ሐይቅ ዋኝቶ የማያቋርጡት ለጀልባ ካፒቴን የማይፈልጉበት እጅን በአፍ የሚያስጭን ልዩ ተፈጥሮ ፀሐይ ስትወጣና ስትጠልቅ ከውሃ ጋር ተጣምራ የማያቋርጥ ትርኢት የምታሳይበት ውብ ስፍራ ምሽት ከስር በእሳት ከላይ በጨረቃ ልዩ ትዝታን የሚጥል ከዛፍ መሃል ፀሐይ የምሽት ጨረቃ አዋፋትና አበባ ሌላ ድምቀት፣ ሌላ ዓለም፣ ሰማይ እንደ እስስት መልኩን የሚቀያየርበት የላንጋኖ ሰማይ። ብዙዎች በብዙ ያዜሙለት ያኔዎቹ ቀጠሯቸውን በላንጋኖ በላንጋ ነው አድርግ ግባሻ ሸመኔት ተባብለው ተቀጣጥሮበታል። የስፍራውን ብርቅ መሆን ሲገልጹ ላንጋኖ ሄጄ ብለዋዜ ይሞለታል። አንዶች የፍቅራቸው መገናኛ ምክንያት ሲያደርጉትም አዋሳ ላንጋኖ ነው፣ ለሽርሽር ጃየውሽ ተባብለውበታል። ይህ በወርቃማው የላንጋኖ ሐይቅ ላይ ተንጣልለው የነጩ ቤተ መንግሥት ውስጥ ትዕይንት ነው። ይህ ሁሉ ድራማ፣ ይህ ሁሉ ትዕይንት ከዚህ ብቻ ይፈጸማል። ይህ ሁሉ ማስታወሻ ከዚህ ብቻ ይሰነዳል። ወጀታ መሪና ቢች ሪሶርት ተመልካቾቻችን፣ ከናሁ ቴሌቪዥን ለእለቱ ያዝንላችሁ የቀን ዜናዎች እስካሁኖቹ ነበሩ። ዜናዎቹ ወደ እናንተ እያደረስኩ አብሬያችሁ ቆየሁት ሀብታማ እያሌው ነበርኩኝ። ሰናይ ቀን።